ንጹህ የመጠጥ ውሃ ለሰው ልጅ የመኖር ሚስጥር፣ የጤናውም መሰረት ነው። ለግብርናው ዘርፍም ምሰሶ ነው። ለዚህ ነው መንግስት ለዘርፉ ልዩ ትኩረት ሰጥቶ በምስራት ላይ ያሉ በማዕከላዊ ኢትዮጵያ ክልልም ለዘርፉ ልዩ ትኩረት ተሰጥቶ እየተሰራ ባለው ስራ የህብረተሰቡን ተጠቃሚነት እያሳደገ መጥቷል። በመንገድና በመስማታሮች ላይም እየተሰሩ ባሉ ተግባራትም ውጤት እየተመዘገቡ መሆኑን በክልሉ የተለያዩ የልማት ፕሮጀክቶች ምረቃ መርሃ ግብር ላይ የተገኙት በምክትል ርዕሰ መስተዳድር ማዕረግ የመሰረተ ልማት ክላስተር አስተባባሪ እና የማዕከላዊ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊው ዶክተር መሀመድ ኑርዬ ይናገራሉ ይኖራሉ በክልሉ ተመርቀው ለህብረተሰቡ ክፍት የተደረጉ ፕሮጀክቶች ለዜጎች ጥያቄ እየተሰጠ ያለው ምላሽን የሚያሳይ እንደሆነም አብራርተዋል። በዛሬው ቀን በጎርፍ ሙሌት ሳቢያ ማህበራዊና ኢኮኖሚያዊ እንቅስቃሴዎችን ከመግታቱም ባሻገር ለህይወት መጥፋት ጭምር ምክንያት ሲሆን የከረመው የአሳስ ወንዝ ላይ ባለ 30 ሜትር ስፓን ርዝመት ያለው ድልድይ ተገንብቶ አገልግሎት መስጠት ጀምሯል። በተፈጥሮ አቀማመጡ የመንገድ መሰረተ ልማትን ተደራሽ ለማድረግ አስቸጋሪ በሆነ አካባቢ የሚገኙ ማህበረሰቦችን ተጠቃሚ የሚያደርግ የኩምበር ናዳ የጠጠር መንገድ እንዲሁም መደበኛ ድልድይ ለመገንባት አዳጋጅ በሆነው የሻሾ ወንዝ ላይ የተዘረጋው የሻሾ ተንጠልጣይ ድልድይ ግንባታ የዜጎችን እንግልት በእጅጉ የቀረፉ በዛሬው ቀን የተበሰሩ ልማቶች ናቸው። ለወጣቶች የስራ ዕድል ለመፍጠር ምርትና ምርታማነትን ለማሳደግና የምርት ወቅቶችን ቁጥር ለማበራከት ከፍተኛ ፋይዳ ያለው 300 ሄክታር የሚያለማው የወልዲያ መስኖ ፕሮጀክት የነገ የተስፋችን ሆኖ እነሆ ዛሬ ብቅ ብሏል። ከሁሉ በላይ የቡታጀራ ከተማን የመጠጥ ውሃና ሳኒቴሽን ችግር በእጅጉ ሊቀርፍ የሚችለው ከ500 ሚሊዮን ብር በላይ ወጪ ወጥቶ ለመገንባት የታቀደው የቡታጀራ ከተማ ሳኒቴሽን ፕሮጀክት መንግስት የዜጎችን የመሰረተ ልማት ጥማትን ለማርካት እያደረገው ላለው ጥረት ጉልህ ማሳያ ነው። በምስራቅ ጉራጌ ዞን ተገንብተው ለአገልግሎት ክፍት የተደረጉ ፕሮጀክቶች ከ4 መቶ ሚሊዮን ብር በላይ ወጪ የተደረገባቸው ናቸው። በምስራቅ ጉራጌ ዞን ብቻ ከ4 መቶ ሚሊዮን ብር በላይ ወጪ የተደረገባቸው መሰረተ ልማቶች ተመርቀው ለአገልግሎት በቅተዋል። የትልቅ ፕሮጀክት ማብሰሪያ መሰረተ ድንጋይም ተጥሏል። እነዚህ ተግባራት የቤተሰቦቻችንና አጠቃላይ የማህበረሰባችንን ወደ ብልጽግና የሽግግር ራዕይ እንዲሁም የወደፊት የህይወት የደህንነት ዋስትናን የሚያረጋግጡ ናቸው። የክልሉ ውሃ መስኖና ማዕድን ልማት ቢሮ ኃላፊው አቶ ዳዊት ኃይሉ የልማት ፕሮጀክቶችን በሁሉም የክልሉ አካባቢዎች በፍትሐዊነት ተደራሽ ለማድረግ እየተሰራ ነው ብለዋል። የቡኢ ከተማ የንጹህ መጠጥ ውሃና ሳኒቴሽን ፕሮጀክትም በ210 ሚሊዮን ብር የተገነባ ነው ብለዋል። ቡኢ ከተማ የንጹህ መጠጥ ውሃ ፕሮጀክት ባለፈው አመት ማዕከላዊ ኢትዮጵያ ክልል መስርተን ወደ ስራ ስንገባ አፈጻጸሙ ከ25 ፐርሰንት የዘለለ አልነበረም። ከፌዴራል እስከ ክልል፣ ከክልል እስከ ዞን ወረዳና ከተማ አስተዳደር በየደረጃ ያሉት ሁሉም ባለድርሻ አካላት ባደረጉት ብርቱ ርብርብና ድጋፍ ለዛሬው ደማቅ ፕሮግራም ፕሮጀክቱ እንዲበቃና በይፋ ማስመረቅ የቻልበት ደረጃ ማድረስ ችለናል። የቡሪ ንጹህ መጠጧ ፕሮጀክት ውል በመግባት በወርሃ ጥር በ2013 የተጀመረ ሲሆን የጣሊያን የልማት አጋር ድርጅት የፈረንሳይ የልማት ድርጅት የአውሮፓ ኢንቨስትመንት ባንክ በረዥም ጊዜ በሚከፈል ብድር የበጀት ምንጭ በመሆን በክልሉ መንግስት የማቺንግ ፈንድ ግንባታው ተጠናቆ በዛሬው ዕለት በይፋ የተመረቀና ለከተማው ነዋሪ ንጹህ መጠጦ አገልግሎት እንዲሰጥ ብቁ የተደረገ ፕሮጀክት ነው። ፕሮጀክቱ ከጉድጓድ ቁፋሮ ጀምሮ እስከ ግንባታው ማጠቃለያ ድረስ ወደ 210 ሚሊዮን የሚጠጋ በፈጀ ወጪ ግንባታው በማጠናቀቅ ለዛሬ ምረቃ ስነ ስርዓት ማውቃት የተቻለ ሲሆን፣ ይህም ፕሮጀክት ከ35000 በላይ የሚሆነ ከተማው ነዋሪ ህብረተሰብ የንጹህ መጠጥ ውሃ ተጠቃሚ ማድረግ ተጅኗል። ለዞኑ የተመረቀው የወልዲያ መስኖ ፕሮጀክት ከ300 ሄክታር በላይ መሬት ማልማት አቅም ያለው እንደሆነ ኃላፊው ተናግረው ከ1200 በላይ አባወራዎችንም ተጠቃሚ ያደርጋል። የወልዲያ መስኖ አውታር ግንባታ ፕሮጀክት ከተረጂነት በመላቀቅ ወደ ምርታማነት ለመሻገር በምናደርገው ርብርብ የመስኖ ልማት ስራችን የአንበሳውን ድርሻ ይይዛል። ፓርቲያችንና መንግስታችን በተያዘው ቁርጠኛ አቋም ከተረጅነት ለመላቀቅ በርካታ ስራዎች እየተሰሩ ያሉ ሲሆን የወልዲያ መስኖ አውታር ግንባታ የዚሁ ስራ አንዱ ማሳያ ነው።